ይህንን በእርግጠኝነት ሰምተውት ይሆናል። በቀን ስምንት ብርጭቆ ውሃ መጠጣት አለብን። ግን ያ የመጣው ከየት ነው? እና እርሶ ሳያውቁት በጣም ብዙ ወይም በጣም ትንሽ ውሃ እየጠጡ ቢሆንስ? በዚህ ቪዲዮ ወደ ሃይድሬሽን ሳይንስ ጠልቀን እንገባለን። ሰውነታችን በእውነቱ ምን ይፈልጋል? ውሃ በእርሶ ጉልበት፣ ትኩረት እና ጤና ላይ ምን ተጽዕኖ ያሳድራል? እና ብዙ ውሃ መጠጣትስ አደገኛ ሊሆን ይችላል? ቪዲዮውን አስከ መጨረሻው ተመልከቱት፣ ትገረሙበታላችሁ። ክፍል አንድ፣ ውሃ ከመጠጥ በላይ የሆነው ለምንድን ነው? ውሃ የሰውነታችን ዋነኛ መሰረት ነው። ከሰውነታችን ክብደት 60% ያህሉ ሲሆን ከአእምሮአችን ደግሞ 75% የሚሆነውን ይይዛሉ። ውሃ በየዕለቱ እነዚህን ተግባራት በሰውነታችን ውስጥ ያደርጋል። የእምሮአችን ንቃትና ትኩረትን ጠብቆ ያቆያል የሰውነት ሙቀትን በላብ አማካኝነት ይቈጣጠራል። ምግብን ለመዋሃድ እና ንጥረ ምግቦችን ከአንጀት ወደ ደም ስር ለማዘዋወር ይረዳል። መገጣጠሚያዎችን እና የአካል ክፍሎችን ከጉዳት ይከላከላል። ቆሻሻን በኩላሊት አማካኝነት ያስወግዳል። በሰውነት ውስጥ ቀላል እንኳን የሚባል የውሃ መጠን መቀነስ የማስታወስ፣ የስሜት እና የአካል ብቃትን ሊጎዳ ይችላል። ጥናቶች እንደሚያሳዩት አትሌቶች በጠንካራ የአካል ብቃት እንቅስቃሴ ወቅት ከ6 እስከ 10% የውሃ ክብደት ይቀንሳል። ለዚያም ነው ውሃ ማጠጣት አማራጭ ያልሆነው አስፈላጊ እና ግዴታ ነው። ክፍል ሁለት ስለዚህ በቀን ውስጥ ምን ያህል ውሃ መጠጣት አለብን? አሁን ወደ ትልቁ ጥያቄ እንግባ። ምን ያህል ውሃ መጠጣት አለብዎት? እንደ ብሔራዊ የሳይንስ አካዳሚዎች አጠቃላይ የውሃ አጠቃቀም ምክሮች ለወንዶች 3.7 ሊትር ለሴቶች፣ 2.7 ሊትር ፈሳሽ በቀን መውሰድ ያስፈልጋል። ነገር ግን ይህ ቁጥር ሁሉንም የፈሳሽ አይነቶች ያጠቃላል፣ ውሃ ብቻ አይደለም። ይህ ማለት ቡና፣ ሻይ፣ ወተት፣ ጭማቂ እና እንደ አትክልትና ፍራፍሬ ባሉ ምግቦች ውስጥ ያለ ውሃ ማለት ነው። ቱ በግምት 20 በመቶ ወይም 0.7 ሊትር የእርጥበት መጠን የሚመጣው ከምግብ ነው። ስለዚህ ቀሪውን ከሁለት እስከ 3 ሊትር ገደማ የሚሆነው የፈሳሽ መጠን ውሃ በመጠጣት መሟላት አለበት። ክፍል 3 ስምንት ብርጭቆ በቀን ደንብ እውነት። ታዲያ ስለ ታዋቂው በቀን ስምንት ብርጭቆዎች ህግስ የሚስብ ነው፣ ግን በጠንካራ ሳይንስ ላይ የተመሠረተ አይደለም። መነሻው እ አውሮፓውያን አቆጣጠር በ1945 ይወጣ የምግብ እና የተመጣጠነ ምግብ ቦርድ መግለጫ የተሳሳተ ትርጉም ሊሆን ይችላል። አዋቂዎች በቀን ሁለት ነጥብ አምስት ሊትር ውሃ ያስፈልጋቸዋል ነገር ግን አብዛኛው የሚገኘው ከምግብ መሆኑን ሰዎች የሚረሱት እንደሆነ ተመልክቷል። ስለዚህ አንድ ሰው የሚያስፈልገው የውሃ መጠን እንደ ዕድሜ፣ የሰውነት መጠን፣ የአየር ንብረት፣ የእንቅስቃሴ ደረጃ እና የሚመገቡት ምግብ ላይ እንኳን ሳይቀር ይመሰረታል። በአማካኝ ግን ለወንዶች ሶስት ሊትር ለሴቶች ሁለት ሊትር ውሃ በቀን መውሰድ ያስፈልጋል። ክፍል አራት በቂ ውሃ አለመጠጣትን የሚያሳዩ ስድስት ምልክቶች። ከሰውነታችን የተጠማ መሆኑን የሚነግርበት ብልህ መንገዶች አሉት። ከመለስተኛ እስከ መካከለኛ ድርቀትን የሚያሳዩ ስድስት ምልክቶችን ከዚህ በመቀጠል እንመልከት። ደረቅ አፍ ወይም ከንፈር፣ ራስ ምታት ድካም ወይም የአንጎል ጭጋግ፣ ራስምታት ወይም መፍዘዝ፣ ጥቁር ቢጫ ሽን ቢሆን ድርቀት። በቂ ውሃ መጠጣታችንን ለመፈተሽ ቀላል መንገድ የሽንትን ቀለም መመልከት። ፈዛዛ ቢጫ በቂ ውሃ አግኝተናል። ጥቁር ቢጫ ውሃ መጠጣት አለብን። ክፍል አምስት ከመጠን በላይ ውሃ ሊጠጡ ይችላል። አዎ፣ በጣም ብዙ አደጋ ላይ ሊያደርስ የሚችል ውሃ ልንጠጣ እንችላለን። ይህ ሁኔታ ይከሰታል፣ ነገር ግን በጣም ሬር ነው። ከመጠን በላይ ውሃ መጠጣት ሃይፖናትሪሚያ ወይም በደምጅ ውስጥ ዝቅተኛ የሶዲየም ንጥረ ነገር መጠን ያጋልጣል። የዚህ ችግር ምልክቶቹ ማቅለሽለሽ፣ ግራ መጋባት እና መጠኑ በጣም ከቀነሰ ደግሞ መናድ ወይም ሲጅር ሊያስከትል ይችላል። ይህ ውስብስብ ችግር በአብዛኛው በአትሌቶችና የአእምሮ ችግር ባለባቸው ሰዎች ላይ ይስተዋላል። ክፍል ስድስት አምስት ለስማርት ሃይድሬሽን ተግባራዊ ምክሮች። ታዲያ እንዴት አድርገን በአስተማማኝና በተከታታይ ሁኔታ ሃይድሬት ሆነን እንቆይ? እነዚህን አምስት ስማርት ልምምዶችን ይጠቀሙ። እንደገና ጥቅም ላይ ሊውል የሚችል የውሃ ጠርሙስ ይያዙ። ውሃ ማጠጣትን ልማድ ያድርጉ። ከመጠማቶ በፊት ይጠጡ። ጥማት ማለት ቀድሞውንም በመጠኑ ዲያግሬት ሆነዋል ማለት ነው ቀኑን በውሃ ይጀምሩ በተለይም ቡና አዘውትረው የሚጠጡ ከሆነ እንደ ሀባብ ብርቱካን እንጆሪ ያሉ በውሃ የበለጸጉ ምግቦችን ይመገቡ ውሃ መጠጣታችንን የሚቆጣጠሩ አፕሊኬሽኖችንን መጠቀም በተለይ ስራ ከበዛብን ወይም የምንረሳ ከሆነ የሰውነት የፈሳሽ መጠንን መጠበቅ ውስብስብ መሆን የለበት ሲጠማን ቶሎ መጠጣት፣ በቀን ከሁለት እስከ ሦስት ሊትር ውሃ መጠጣታችንን ማስተዋልና ሰውነታችንን ማዳመጥ። ውሃ አንጎልን ያበረታል፣ ጡንቻዎትን ያበረታታልና ሰውነቶ በጥሩ ሁኔታ እንዲሰራ ያደርገዋል። ስለዚህ በሚቀጥለው ጊዜ አንድ ሰው ስምንት ብርጭቆዎችን እንድጠጣ ሲነግርህ አሁን ይህ ምን ማለት እንደሆነ ታውቃል።